የሁለት ሺህ አራቱ የአሜሪካ ፕሬዝዳንታዊ ምርጫ አራት ቀናት ብቻ ሲቀሩት ዜና ላይ አዲስ የታተመ ካሴት እቃ ነው። ብዙ ሰዎች የሞቱበትን የሴፕቴምበር 11 ጥቃት ተከትሎ በጆርጅ ቡሽ እና በጆን ኬሪ መካከል የተደረገው ምርጫ በውጭ ጉዳይ ፖሊሲ ጫና ውስጥ ነበር። አዲስ በተለቀቀው የአልጀዚራ ካሴት ኦሳማ ቢን ከምንጊዜውም በላይ ግልጽ በሆነ መልኩ ለጥቃቶቹ ኃላፊነት መውሰዱን ያሳያል። ቢን ላደን በዓለማችን ላይ በጣም የሚፈለገው ሰው ሆኖ ሳለ ልክ እንደ ህጋዊ ግለሰብ እሷ ያጠቃውን ሀገር በቀጥታ እየጠቀሰ ሲናገር ያለበት ቦታ የትም ሆነ የት ደህንነት ተሰምቶት መሆኑን ያሳብቃል። በተመሳሳይ ሰዓት በቨርጂኒያ በሚገኘው የሲአይኤ ዋና መስሪያ ቤት ውስጥ የሚገኝ ቢን ላደንን የመያዝ ኃላፊነት የተሰጠው ልዩ ቡድን አለ። ይህ የሲአይኤ ቡድን ታዲያ ሲያደርግ የነበረው እያንዳንዱ ጥረት ምንም ፍሬ አላመጣም። ከሶስት ዓመት በፊት ልንይዘው ተቃርበናል ብለው ማሰባቸው ጉዳዩን የበለጠ አስጨናቂ አድርጎታል። በ2001 እንደ አውሮፓውያን አቆጣጠር መጨረሻ አሜሪካ በአፍጋኒስታን ላይ በከፈተችው ወረራ የአልቃይዳ ተዋጊዎች ወደ ምስራቅ አረብ የሀገሪቱ ክፍል ተገፍተዋል። በዚህም ምክንያት በቶራ ቦራ ዋሻ ውስጥ መሸጉ። እናም የአሜሪካ የስለላ ኤጀንሲዎች ከእነሱ መካከል ቢላልን አለ ብለው ስላሰቡ በአካባቢው ከሚኖሩ የአፍጋኒስታን ጎሳዎች ድጋፍ በማግኘት አሜሪካውያን ወታደሮች ከአልቃይዳዎች ጋር በቶራ ቦራ ላይ ተዋጉ። ከፍተኛም የአየር ድብደባ ተፈጸመ። ነገር ግን ጦርነቱን ባሸነፉበት ሰዓት ቢላደን አስቀድሞ ሸሽቶ ነበር። ጦርነቱ ካበቃ በኋላም የታሰሩት ወደ ሀያ የሚጠጉ ሰዎች ብቻ ናቸው። የአልቃይዳውን መሪ ለመያዝ ልዩ አጋጣሚ የነበረውን እድል ባከነ፣ ሲአይኤም ባዶ እጁን ቀረ። ከሀያዎቹ አንዱ የሆነው መሐመድ አልቃታኒ የተባለው ግለሰብ መርማሪዎቹ ከዚህ በፊት አይተው ታያው እሱም ራሱ ለዱር እንስሳት አደን ያለውን ፍላጎት ለማሳካት አፍጋኒስታን ውስጥ እንደነበረና ከአልቃይዳ ጋር ምንም አይነት ግንኙነት እንደሌለው ደጋግሞ ተናግሯል። ነገር ግን አሻራው ተወስዶ ሲመረመር ስለ እሱ አሻራ የሚናገር መዝገብ ተገኘ። በተገኘውም መረጃ ከሴፕቴምበር 11ዱ ጥቃት ጥቂት ሳምንታት ቀደም ብሎ ጥሬ 2800 ዶላር ገንዘብ ይዞ ወደ አሜሪካ ለመግባት ሞክሮ እንደነበረ እና የጉምሩክ ወኪሉ በህገወጥ መንገድ ለመሰደድ እየሞከረ ሊሆን ይችላል በሚል ጥርጣሬ አልቃህታኒን ወደ አገር እንዳይገባም መከልከሉም ታወቀ። በዛውም ተመሳሳይ ቀን ከኦርላንዶ አየር ማረፊያ ወደ በተባበሩት አረብ ኤምሬትስ ውስጥ ወደሚገኝ የአልቃይዳ ስልክ ቁጥር ተደውሎም ነበር። ይህ ስልክ ቁጥር ክትትል ተደርጎበት የቃህታኒ በተመሳሳይ ሰዓት በአውሮፕላን ማረፊያ ውስጥ መሆን የሆነ አይነት ግንኙነት ሊኖረው ይችላል በሚል መርማሪዎችን ሊጨቃጨቁ አድርጓል። የኤፍቢአይ ኤጀንቶቹ የሆነ ፍንጭ ከሰጠ በማለት ሁሉንም የአየር ማረፊያ ሲሲቲቪ ምስሎች ሲመረምሩ ቆይተው በመጨረሻም ስኬታማ ሆኑ። ይህም በወቅቱ መሐመድ አታ ተከራይቶት የነበረውን መኪና ማወቅ ችለዋል። አታ የሴፕቴምበር 11ኑ ጥቃት ዋና መሪ ሲሆን የሰሜኑን የዓለም የንግድ ማዕከል ህንፃ የመታውን የአሜሪካው አየር መንገድን በረራ 11 ሲሸፍር የነበረው ሰው ነው። በዚህም ምክንያት አታ ቃህቷን ለመውሰድ በአውሮፕላን ማረፊያ እየጠበቀ ነበር የሚል መደምደሚያ ላይ ተደረሰ። ቃህታኒ የተባለው ግለሰብ የአሜሪካ አየር መንገድን በረራ 93ን ከጠላፉት ሰዎች መካከልም ነው ተብሎ በሰፊው ይታመናል። ይህ ጠለፋ ከተጓዦች ጋር በነበረ ትንቅንቅ አጋቾች ካሰቡበት ቦታ ሳይደርስ ፔንስልቫኒያ ላይ ተከስክሷል። በዚህም መረጃ መሰረት ቃህታኒ ላይ ጥብቅ ምርመራ ተደረገ። እናም በተከተሉት ወራትና ዓመታት የቡድኑን ውስጣዊ አሰራር በተሻለ መልኩ ለመረዳት ካስቻሉት በርካታ የአልቃይዳ ምርኮኞች አንዱ ሆነ። የቡድኑ የሎጂስቲክ ባለሙያ የሆነው አቡ ዙበይዳ በመጋቢት 2002 እንደ አውሮፓውያን አቆጣጠር ተይዞ በአሜሪካ ላይ ጥቃቱን አቅዶ የነበረው የአልቃይዳ ኦፕሬሽን አዛዥ ካሊድ ሼክ መሐመድ ስለመሆኑ ለሲአይኤ መረጃ ሰጠ። ከአንድ ዓመት በኋላ ኦፕሬሽን አዛዡ ተያዘ። እናም እነ ቃታኒ በሐምሌ 2001 ለጥቃቱ በሚያደርጉት ዝግጅት ላይ ኦፕሬሽን አዛዡ ማለትም ካሊድ ሼክ መሐመድ ከዚህ ቀደም ከሆነ ሰው ጋር እንዳስተዋወቀው ገልጿል። ይህ ለሲአይኤ አዲስ የሆነው ሰው ስሙ አህመድ አልኩቤቲ ይባላል። ቃታኒ በአሰራር ደህንነት ላይ ያሰለጠነው እሱ ነው። አቡ ዙቤይዳ እና መሐመድ አልቃታኒ እንደመለስተኛ ኦፕሬተር የካሊጅ ሼክ መሐመድ ትእዛዝ ሰጪና የእቅድ አውጭነት ድርሻ እና የቢን ላደን ደግሞ መሪነት። ይህ መረጃ የአልቃይዳና አወቃቀር በደንብ ለመረዳት መርማሪዎች ረድቷል። ግን አሁንም የቢን ላደን ቦታ በተመለከተ ምንም ፍንጭ የለም። ከእሱ ጋር የቅርብ ግንኙነት ያለው ማን እንደሆነና ከተደበቀበት ቦታ እንዴት መልእክት እንደሚላላክ ለመረዳት ጥናታቸውን ቀጠሉ። የቢን ላደን የግል ኔትወርክ ብሎም የቤተሰቡ አባላት ክትትል ተደረገባቸው። ሆኖም ግን በቢንላደን እና በነሱ መካከል ምንም አይነት ግንኙነት አልነበረም። ሲአይኤ የሚያውቀው ነገር ቢኖር ቢን ላደን መልዕክቶቹን መላኩን መቀጠሉ ነው። በቀጣዮቹ ዓመታት አዳዲስ የድምፅ ካሴቶች ብቅ አሉ። በዚህም ካሴት በአልቃይዳ ውስጥ ካሉ አመራር አባላት ጋር እየተነጋገረ እንደነበረ ታውቋል። ስለዚህ የሲአይኤው ስልት የተላላኪውን አውታረመረብ መፈለግ መረጃ የሚያጓጉዙትን ሰዎች መያዝ ነበር። አስር ሳንቲም የሚሸጥ ፔስታል አስራ አምስት ሳንቲም ሆኗል። አሁንም ቢሆን የኢህአደግ መንግስት የሚመጣውን ምርጫ ለማጭበርበር ጠቅላይ ሚኒስትር መለስ ዜናዊ ገለጹ። እንደ አውሮፓውያን አቆጣጠር በ2004 ጥር አጋማሽ የኩርድ የጸጥታ ኃይሎች ሐሰን ጉል የተባለውን ሰው በቁጥጥር ስር አዋሉ። እሱም በሰዓቱ ለቢንላደን የተላከ ደብዳቤን ይዞ ነበር። ጉልም ለአሜሪካውያን ተላልፎ ተሰጠ። እነሱም መርምረውና ወሳኝ መረጃዎቹን ተቀብለውት ቢንላደንን ለማግኘት የሚረዳው ቁልፍ ሰው ቀደም ሲል በኤጀንሲው ራዳር ውስጥ የነበረ ሰው እንደሆነ አወቁ። የቢንላደን የግል ተላላኪ ሆኖ የሚሠራው ሰው ስሙ አቡ አህመድ አልኩዌቲ መሆኑን አሰንጉል አረጋገጠ። የምርመራው ትኩረት ወደ አቡ አህመድ አልኩዌቲ ቢዞርም በአልቃይዳ ውስጥ ስላለው ሚና መርማሪዎቹ እርስ በርሳቸው የሚጣረሱ መረጃዎችን መስማት ጀመሩ። ሐሰንጉል ኩዌት ከካሊድ ሼክ መሐመድ ብሎም ከተተኪው አቡ ፈራጅ አልሊቢ ጋር እንደሚተዋወቅ እና ትልቅ ሚና እንዳለው ሲገልጽ፣ በሌላ በኩል ደግሞ ካሊድ ሼክ መሐመድ ይህ ሰው ከረጅም ጊዜ በፊት ጡረታ ወቷል በማለት የኩዌቲን ትልቅ ሚና ይክዳል። እንደ አውሮፓውያን አቆጣጠሩ በ2005 በግንቦት ወር አቡ ፈራጅ አሊቢ ራሱ በፓኪስታን ተያዘ እና እሱም ኩዌቲ ትልቅ ሚና እንደሌለው ጥብቅ ምስክርነቱን ሰጥቷል። በተጨማሪም መርማሪዎቹ ሐምባሊ የሚል ስም ያለውን የቀድሞ የአልቃይዳ የደቡብ ምስራቅ እስያ ተባባሪ ቡድን መሪ የሚለው ደግሞ እውነት ይመስላል። ይህ የቡድን መሪ ታሊባን ከአፍጋኒስታን መሸሸ ጊዜ ካራቺ ውስጥ ደህንነቱ የተጠበቀውን ቤት የሚያስተዳድረው ኩዌት እንደነበረና ሚና እንዳለው ተናገረ። ይሁንና ስለ ኩዌት ሚና የሚናገሩ ብዙ የሚቃረኑ መግለጫዎች መኖራቸው ጉዳዩን የበለጠ አጓጊ አድርጎታል። ችግሩ ግን ከስሙ ውጪ ሌላ ስለሱ የሚያውቁት ብዙም ነገር አልነበረም። አቡ አህመድ አልኩዌይቲ የሚለው ስም ራሱ ትክክለኛ ሳይሆን ይልቁንስ ከኩዌይት የሆነው የአህመድ አህመድ አባት የሚል ትርጓሜ ያለው ተለዋጭ ስም ነው። ከታራሚዎች ምርመራ አንዳንድ ጠቃሚ መረጃዎች ቢገኙም ጥቅም ላይ የዋሉት የምርመራ ዘዴዎች በጣም አከራካሪ ነበሩ። ብዙዎቹ እስረኞች የተሻሻሉት የጥያቄ ቴክኒኮች ወይም ኢንሃንስድ ኢንተሮጌሽን ቴክኒክስ የሚባሉት የምርመራ ዘዴዎች ተፈጽሞባቸዋል። ያም ማለት አስጨናቂ የምርመራ ስልትን ያካትታል፣ ጨርቅ አልብሶ ውሃ እያፈሰሱ ማሰቃየትና የመሳሰሉትን። የ2014 ሴኔት ኢንተለጀንስ ኮሚቲ እያንዳንዱ ምርመራዎችን ፈትሾ የምርመራ ስልቶቹ ውጤታማ እንዳልሆኑና የቢላድን መረጃ ለማግኘት እንዳልረዱ በሪፖርቱ ደምድሟል። ከዚህም በዘለል የህግ የበላይነትን መርህ የጣሰው የሲአይኤ የማሰቃየት ድርጊት በራሱ የሀገሪቱን ብሔራዊ ደህንነት አይጎዳውም ወይ የሚል ጥያቄ ያስነሳል። ይህ ደግሞ ከዚህ ቪዲዮ ትንታኔ የወሰንም በላይ ነው። ይሁንና መርማሪዎቹ አሁንም ምንም አዲስ መረጃ ባይኖራቸውም የሚቀጥሉትን ጠቃሚ መረጃዎች ከሌሎች የውጭ የስለላ ድርጅቶች ያገኛሉ። ስምንተኛ ነት ተመስግቦልን በጣም ደስ ብሎናል። በአውሮፓውያን አቆጣጠር በ2007 ሲአይኤዎቹ የሚፈልጉትን መረጃ ተቀበሉ። መረጃው የኩዌቲ ትክክለኛ ስም ኢብራሂም ሰይድ አሕመድ እንደሆነና ቤተሰቡን ወደ ኩዌት የላከ ፓኪስታናዊ መሆኑን ያሳያል። ነገር ግን ትክክለኛ ስሙን ለማግኘት ሁለት ዓመታትን ሲጠብቁ መቆየታቸው ሳያንስ፣ አሁን ደግሞ የሚገኝበትን ቦታ ለማግኘት እስኪችሉ ድረስ ሌላ ተጨማሪ ዓመታትን ይወስዳል። ማይክል ጃክሰን ከዚህ ዓለም በሞት ተለየ። ጥላሁን ገስሰ ከዚህ ዓለም በሞት ተለይቷል። ሽብርተኛ ተብሎ የተሰየሙት እንደ አውሮፓውያን አቆጣጠር በ2010 ሰኔ ላይ ኩዌትና ወንድሙ በተንቀሳቃሽ ስልካቸው የሚግባቡበትን መንገድ ቀየሩ። ይህም የተለዋወጡትን ጥሪዎች ከየት እንደሆነ ለመወሰን ያስቻለ እውነታ ነው። ኤን ኤስ ኤ ሌላ ሶስተኛ ሀገር ከኩዌት ጋር ግንኙነት አለው በማለት ጠርጥሮ ስልኮቹን በሙሉ ጠልፏል። ክትትል ከሚደረግባቸው ስፍር ቁጥር የሌላቸው የስልክ ጥሪዎች መካከል አንድ ሰው ጎልቶ ይታያል። ከኩዌቲ መረጃ ጋር ንክኪ ያለው ይመስላል። ሰውየው በሰሜን ምዕራብ ፓኪስታን ክፍል የሚወራውን የአረብኛና የፓሽቶ ድብልቅ ቋንቋ ነው የሚናገረው። እናም በፋርስ ባህረ ሰላጤ ውስጥ ከጓደኞቹ ጋር ባደረጉት ውይይት ሰውየው የት እንደሚገኝ ጓደኞቹ ጥያቄ አነሱ። እሱ ሚስጥራዊ በሆነ ምላሽ ከዚህ በፊት አብረውት ከነበሩት ሰዎች ጋር መሆኑ ተናገረ። በተጨማሪ ይህ ግለሰብ ክትትል እንዳደረግበት ብዙ ርቀት እንደሚሄድ በዛውም ለመርማሪዎቹ ግልጽ አድርጓል። ተንቀሳቃሽ ስልኩ ብዙ ጊዜ ዝግ ነው በፔሻዋር ከተማ አካባቢ ሲሆን፣ ሲም ካርዱን ከሞባይል ውስጥ የሚያወጣውም ይመስላል። ይህ ሰው ኩዌት መሆኑን እየተረጋገጠ ሲሄድ መርማሪዎቹ በአካል ይከተሉት ጀመር። በእንደ አውሮፓውያን አቆጣጠሩ ነሐሴ 2010 በፔሻዋር ከተማ ውስጥ ኩዌቲ በመኪና ውስጥ መቀመጡን አንዱ የፓኪስታን የሲአይኤ ወኪል በድብቅ ይመለከታል። ወደ ቤቱም መኪናውን አስነስቶ ሲሄድ በድብቅ ይከተለዋል። ተከትሎ ትምኩዌቲ የሚኖርበትን ትልቁ ቤት ጋር ሲደርስ መርማሪዎቹ ቢን ላደንን አብሮት ተሸሽጎ እየኖረ ሊሆን ይችላል ብለው ገመቱ። ዋሽንግተን በወቅቱ ስለ ጉዳዩ ሙሉ በሙሉ እርግጠኛ ያልነበረ ቢሆንም ከሴፕቴምበር 11ዱ ጥቃት በኋላ ቅድሚያ የሚሰጠው የቢን ላደን አደን የመጨረሻ ደረጃ ላይ ደርሷል። አሁን ግን ጉዳዩ የስለላ ኤጀንቶቹ ሳይሆን የልዩ ክፍሉ ወይም ስፔሻል ዩኒትስ ቡድኖች ነው። በእርግጥ እነሱም ቢሆኑ ይህም መኖሪያ ግቢ ሲወሩ መለያጋጥማቸው እንደሚችል ብዙም እውቀቱ አልነበራቸው። እንደ አውሮፓውያን አቆጣጠር በ2011 ግንቦት አንድ ቀን በፓኪስታን ሰዓት አቆጣጠር 11 ሰዓት ከራዳር እይታ የመደበቅ ችሎታ ያላቸው ሁለት ብላክ ሆክ ሄሊኮፕተሮች ከጃላባድ ጦር ሜዳ ተነስተው ወደ ቢን ላደን መኖሪያ ቅጥር ግቢ አመሩ። የዩናይትድ ስቴትስ መንግሥት ተልዕኮን ለፓኪስታን ላለማሳወቅ መወሰኑ ሁኔታውን የተወሳሰበ አድርጎታል። ይህም ማለት የዩናይትድ ስቴትስ የባሕር ኃይል ጥርጣሬ እንዳይፈጠር ማድረግ ነበረበት። የባስ በሎ ቢን ላደን የነበረበት ግቢ ከፓኪስታን ወታደራዊ ማሰልጠኛ ተቋም አጠገብ ነበር። ግን ደግሞ ሁለቱን ሄሊኮፕተሮች ከመላካቸው ቀደም ብሎ ለፕሬዝዳንቱ በሲአይኤ ዳይሬክተሩ በኩል ሶስት አማራጮች ቀርበው ነበር፤ ሰው አልባ የድሮን ጥቃት፣ ግቢው ሜዳ እስኪሆን ድረስ በአየር ኃይል ቦምብ መደብደብ፣ ወይም የመሬት ላይ ወረራ ፕሬዚዳንቱን ቢንላደን እዛ ግቢ የመኖር እድሉ 60 በመቶ መሆኑ ግምት ውስጥ በማስገባት ወረራውን መርጠዋል። በጣም አደገኛ የሆነ እርምጃ ግን ደግሞ ቢንላደን መግደል አለመግደላቸውን ለማረጋገጥ ብቸኛው መንገድ። ሁለቱ ብላክ ሃውክ ሄሊኮፕተሮች ከ ከዘጠና ደቂቃ በረራ በኋላ ቢንላደን ግቢ ደረሱ። ግቢ ጋር ደርሰውም ለመግባት ባደረጉት ሙከራ አንዱ ሄሊኮፕተር የኋላው ተሽከርካሪን መቆጣጠር ባለመቻሉ በራሱ ተገፍቶ ወደ ግቢ ውስጥ ገብቶ ወደቀ። ወዲያውም ሁኔታውን በመረዳት ከሄሊኮፕተሩ ወርደው ወደ ቤቱ ተጠጉ። በሮችን እየሰበሩ ወደ ቤቱም ገቡ። ብዙም ሳይቆይ በግርግሩ ውስጥ የቢንላድን ታማኝ ተላላኪ የሆነው አቡ አህመድ አልኩዌቲ ተኩስ ከፍቶ ወዲያውኑ ተገደለ። ተከትሎም ወንድሙና ሚስቱ ወጥተው ለመሸሽ ሲሞክሩ ተይዘው የሕንፃው ዋና በርጋ ተገደሉ። ይህ ሁሉ ሲሆን ታዲያ ወታደሮቹ ላይ በተገጠመው ካሜራ አማካኝነት ፕሬዝዳንቱ ከቢሮአቸው ሆነው ተልቋቸውን በቀጥታ እየተከታተሉ ነው። ከዛም ወታደሮቹ ጊዜ ሳያባክሩ ህንፃው ውስጥ በመግባት በልዩ መልኩ የተሰሩትን የደረጃ ከለላዎች እያፈራረሱ ወደ ላይኛው የህንፃው ክፍል ገፉ። በሁለተኛው ፎቅ ላይም እንደደረሱ የቢንላደንን ልጅ አግኝተው ገደሉት። ይህ ሁሉ በሚሆንበት ሰዓት ታዲያ የህንፃው አሰራር በራሱ ቢንላደን የላይኛው ክፍል ስለመኖሩ የሚያረጋግጥ ነበር። ከዚያም ሶስተኛው ፎቅ እንደደረሱ የመተላለፊያው መጨረሻ ላይ ለአስርተ ዓመታት ሲፈለግ የነበረው ቢንላደን ወደ መኝታ ክፍሉ እያፈገፈገ እያለ ታየ። ተከትለው ጥንድ ሲገቡ እሱም ሚስቱን እና ከሴት ልጆቹ አንዷን አንድ ላይ አገኙ። ወዲያውንም ሚስቱ ባሏን እንዳይገሉት እየጮኸች ለመከላከልም ስትሞክር ከወታደሮች አንዱ ቦምብ ታጥቃ ሊሆን ይችላል ብሎ በመፍራት እግሯን በጥይት መታት። ከዛም ነበር የአመታት ቢን ላደንን የመግደል ወይም የመያዝ እቅድ እና ፍላጎታቸው ፍጻሜውን ያገኙ ይህም ቢን ላደን ላይ በርካታ ጥይቶች በመተኮስ መግደል ተቻለ። ቪዲዮውን ስለተከታተሉ እናመሰግናለን። ተመሳሳይ ቪዲዮ ስንለቅ እንዲደርሶ ቻናላችንን ሰብስክራይብ ያርጉ።